አስባሉ በስማን ባሉና ጀምሩ ቅዱስ በአሜን በስማን ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስማአ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድም በስማ ማለት ያብ ያለህ የስላሴ ያለ ማለት ነው። አሐዱ አምላክ ማለት የአንዱ አምላክ ያለህ አለምን አሳልፎ የሚሆን ዛሬም ያለ ዘላለማዊ ይክበር ይመስገን ማለት ነው። አንድም በስማም ሲሉ በራስ ያሉ አጋንንት እንደ ቅጠርፋሉ፣ እንደ ሻሽ ይነጠፋሉ፣ እንደ ሰም ይቀልጣሉ፣ እንደ ገል ይቀጠቀጣሉ። ስለዚህ የክርስቲያን ልጅ ሁሉ ከመኝታው ሲነሳ ገጹን አማትቦ መነሳት ይገባል። ሲያማትብም ከላይ ወደ ታች፣ ከታች ወደ ላይ፣ ከቀኝ ወደ ግራ፣ ከግራ ወደ ቀኝ አውራጣቱን አመሳቅሞ ያማትብ ሲል ነው። ንሰብ ገጻትን በኩሉ ጊዜ በከመ ምግባራት ምግባራችሁ ቦርቱ ምሰይጣን እንዳሉ አዋርያ የዚ ቀደም አልተባረ አልተባረ ፣ አንድም ይሁዳ ደግሞ አዲስ ነው ያመጣ፣ ያንም አርግላለሁ። አዲስ ሰው ስላመጣ አዲስ እና ንሰብ ገጻቲን በኩሉ ጊዜ በከመ ምግባራት ምግባራችሁ ቦርቶ ምሰይጣን እንዳሉ ማዋርያ ከወዲ ዓለም ወደዚህ ዓለም አምጥቶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በሰላሳ ዓመቱ በማየ ዮርዳኖስ ተጠምቆ በገዳመ ቆረንጦስ አርባ መዓልት አርባ ረጅ ከቆመ ሳይቀመጥ ከተዘረጋ ሳይታጠፍ አርባ መዓልት አርባ ረጅ ጾሞ የገሊላ ክፍል በምትሆን በቃና ዘገሊላ ወዘመሪ አምሮ ሊቀርስ ልጎ ነው በቃና ዘገሊላ ሆኖ ወይን ጠጅ አድጎ ሶስት ዓመት ከሶስት ወር ወንጌሉን ዞሮ አስተምሮ ርስቱን ወይኑን አክብሮ ረጉጦ ለሐዋርያ ሰጥቶ ከአይሁድ መከራን ተቀብሎ ታስሮ ተገርፎ ተቸንክሮ ተሰቅሎ ሙቶ አምስት ሺህ ከአምስት መቶ ዘመን በሲኦል ፍዳ ይቀበሉ የነበሩትን ነፍሳት ከሲኦል አውጥቶ ገነት አግብቶ በዮሴፍና በኒቆድሞስ ተገንዞ ዓርብ በሰርክ ተቀብሮ ሶስት መዓልት ሶስት ሌሊት በከርሰ መቃብር አሉ መቃብር ክፈቱልኝ፣ መግነስ መግነዝ ፍቱልኝ፣ አፈር ፈሱልኝ፣ ድንጋይ አንሱልኝ ሳይል እሑድ በመፈቀረት ተነሳ አለ አንድም ተነሳይህስ ይሁንና ስለምን በቅድስ ስላሴ አላቸው? በሴት መሰላቸው። በቅድስ በቅዱሳን አይላቸውም ነበር ምሳሌያቸው ነውና። አንድም ሴቶች እሩሃን ናቸው ስላሴም እሩሃን አለብናቸውና። አንድም ሴቶች ወላዳንጻነ ናቸው ስላሴም ገባሪያነ ኩሎ ዓለም ናቸውና በአንደኛ ምን በሶስተኛ ያረባ ብዬ በስላሴ አምኜ ጠራጥኛ ጠላት ሰይጣን እክዳል ሰይጣን ስመካድ ምንድን እንደ ነው ብሉ ስራውን ግብሩ መቶ ነው። የሰይጣን ስራቸው ግብራቸው ምንድን ነው ብሉ ባልማሻር፣ ጾም ማስገደፍ፣ ማሰረቅ፣ ዝሙት ማሰራት፣ አምስቱ ሌላ ዝሙት መዘሞት፣ ዋሳ መውረስ፣ ደንበር መግፋት፣ አምልኮች ጠዋት ማምለክ፣ ቅዳሜን ውሃ ማቅዳት፣ ቅዳሜ ጨርቅ ማሳጠብ፣ ቅዳሜ እንጨት ማስፈለጥ፣ ቅዳሜ እሑድ ማሰራት፣ ስርቆት ማሰረቅ፣ ሰውን ማሳማት፣ ሴት አራሱና መተኛት አራሱና መተኛት ደሙና መተኛት ነው። የሰይጣን ስራቸው ነው። የኃጢአት ስሩ ግብሩ እንዲሆን የኃጢአት ስሩ ግብሩ እንዲሆን የዛፍ ኃይሉ ስሩ እንዲሆን እንዲሁም የዛፍ ኃይሉ ስሩ እንዲሆን እንዳለ

የዘይሆን መሳሪያ ነገሩ ሰላምን ቀጣት ፋበላችሁ ለባባል አዳምን በታናቸው ተገፎ ቆሞ ባህረትን ቀድሞ የነበረው ግርማ መልኮት እኖርሳለን ብሎ የጌታ መንግስት በዲያውሎ ስኮ አነሉፋቶስ እስከዚህ ያደርሳል የእምነት ጉለት በመልካም ሲኖሩ በገነተ ተላ በባብ ተመስሎ ያዲያውሎስ ተኩራ ያችን ጸበለስ አስቀጥፎ አስበላ ጌታ ሰጥቶን ነበር።

አልቀረም። ትንቢቱ የዚህ ምሳሌው አምስት ሺህ ዘመን አምስት መቶ ነው። ከአምስት ሺህ ዘመን ከአምስት መቶ ነው። አምስት ሺህ ዘመን ከአምስት መቶ ነው። ያህና እያቄም ነበረ ሙሽራ

ለገረዶቻችን ለቤተሰቦቻችን እናስባለን። አንቺ ግን ስራ ፈትነሽ፣ እንደውም ነቢያት መደመደ አዋርያት ገደገደ ሰማያ ሰማያት ይወርዳል፣ ከድንግል ማርያም ይጎለዳል፣ ይዞራል፣ ያስተምራል፣ ይገፈፋል፣ ይገረፋል፣ ይሞታል፣ እናሳል እያሉ ትንቢት የሚናገሩብሽ አንች ትሆኛለሽ ብሎ ተዘባብተው ስቀውባታሉ። ውሃው እንደ ደንቢያ፣ እንደ ፎገራ፣ እንደ አኩስም የጉድጓድ ውሃ ነበር እና ውሻውን እዚያ አቋዋ ቀንሳ፣ ውሃውን አጣችሁ አጠጣችሁ። እንግዲህ ማሊሞላልሽ ገመዱም ወጥቷል። ማሊሞውሃው የጉድጓድ ውሃ ማሊሞላልሽ። እዚያ ውሃ አላይ ነው የሚወርደው እንጂ እታ አይደለም። እዚያሬው ቀላል አለች። እና ውሃውንን ለውሻው አጠጥተው ስትመለስ ውሃው ቀው ሞልቶ አገኘችው። አንዱም ርርተል ቢያሰኛት ይኖ ይላል አንዱ ምርትር ያሰኛት እስቲ አንተ እንደ አንተ እንዴት ትጸንስ ብሎ እንዴት እንደምን አድርጎ ይሆናል አላት። ይሄ እውነት ሽኖ ሴት ያለወንድ ሴት ያለወንድ ወንድ መሬት ያለዘር አይሆንም። አንቺ ግን እንደዚህ አይደለም። አብ ያጸናሻል፣ መንፈስ ቅዱስ ያነጻሻል፣ ወልድ አንቺ ይወለዳል አላት።

ወዳለ ስጋ ለእኔ ይምጣልኝ ያሞቱ ብቻ ነው ምር የምለኝ። በላው ጠጣው ብዬ በላው ጠጣው ብዬ ዝም ያለልምን፣ በላው ጠጣው ብዬ ዝም ያለልምን የእለምን ዋለሁ ማርባክ ብዬ ሶቢያን ማርባክ ብዬ እለምን ዋለሁ ማርባክ ብዬ። እዚያ ርቶት ነው ለሰዎች ተዋርዷል። ይህን ሁሉ ፍጥረት ቁሞ ያሳልፋል። አሌሉያ ላብር፣ አሌሉያ ለወልድ፣ አሌሉያ ለመንፈስ ቅዱስ

መራ መጠማትን ሞክሮት እርሱ መታሰር መቸንከር ሞክሮት እርሱ አጣን እያላችሁ ሰዎች አታርቅሱ። ግራዝማይ ጅበና ግራዝማይ ጅበና ፍታውራሪ ቁርስ እነዚህ እያሉ አይገኝም ነፍስ ወይ ያሩረቡ ሆንኩ ማላገጫ ወይን የቅዳሜና እሁድ ሆንኩ ማላገጫ ወይን ያሩረቡ ሆንኩ ማላገጫ ወፎቹ ሲንጫጩ በቡና ሙቀጫ የቡና ጀበና የቡና ጀበና ከሳት ላይ ጥደው የቡና ጀበና ከሳት ላይ ጥደው የማይገባውን እጣን አጢሰው ጨሌ ዘርግተው ግብዣ ይጠራሉ። ዛሬ ናብረው ደግሞ ዛሩ ምናለ በዚያም በዚያም በኩል ሙላው ስለጠረ የመባቻ በዚያም በዚያም በኩል ጉዳይ ነበረኝ ይኸው መጣሁልህ ዛሬና ዛሬ ናካልክኝ ስሙ ልንገራችሁ፣ በረቅ ምሳሌ ውሃ እንኳን ሲነካው ይሟሟል።